በ2012 በጀት አመት እንግዲህ በርካታ እቅዶችን አቅደን ነበር። እነዚህም የፕሮጀክት እቅዶች ትላልቅና መካከለኛ አነስተኛ የፕሮጀክት አይነቶችን የነበሩት። በትላልቅ ፕሮጀክት እቅድ ደረጃ የተያዙት አዲሱ መናሀሪያ ድልድይ እና ዲች እና ኮብልስቶን የመሳሰሉት። በበጀት አመቱ በትላልቅ የፕሮጀክት ደረጃ የተያዙን የነበሩት እንደ ዲች

የስራ እድል መፍጠሪያ ሼድ እና ሌሎችም የመሳሰሉት ደግሞ በመካከለኛ ደረጃ የተያዙና ሌሎችም እንደ ትራንስፎርመር ማስቀመጫ እና የመሳሰሉት እነዚህ በአነስተኛ የፕሮጀክት አይነት በሚል ወደ 24 ፕሮጀክቶች በበጀት አመቱ እቅር ተይዘው 24ቱንም ፕሮጀክቶች ሙሉ በሙሉ 100 ፐርሰንት ማጠናቀቅ የተቻለበት ዘመን ነው። እነዚህ ፕሮጀክቶች በአጠቃላይ ከ25 ሚሊየን ብር በላይ በሚወጣ በጀት ነው የተሰሩት።

ነገር ግን የአንደኛው ፕሮጀክት ለየት ያለ እና የትኛውም አካባቢ ሊለምድና ሊያውቀው የሚገባው አሰራርን የተከተልንበት የደጀን ከተማ አስተዳደር የህዝብ ትራንስፖርት አገልግሎት የሚሰጠው አሁን የምንገኝበት አዲሱ መናኸሪያ በአጠቃላይ በባለሙያ ተጠንቶና በጨረታ ወጥቶ አራት ነጥብ ስምንት ሚሊየን ብር ሊያወጣ የነበረ ጨረታ አሸናፊ ተለይቶ ነገር ግን የከተማ አመራሩ ቁጭ ብሎ

መከረና ደጀን በርካታ ባለሀብቶች አሉባት፣ ትላልቅ ፋብሪካዎች አሉባት። በርካታ ማሽነሪ ያላቸው ባለሀብቶች ባሉበት ከተማ ለምንድን ነው በዝቅተኛ በጀት ባለበት ሁኔታ በባለሀብቱ ትብብር አንሰራም የሚል አመራሩ ቆራጥ የሆነ ሀሳብ በማንሳት ይህንን ትንሽ ለነዳጅ ለውሎ አበልና ለመሳሰሉት አነስተኛ በጀት በመመደብ መናኸሪያውን ማሰራት አለብን የሚል እቅድ አስቀምጦ

የህብረተሰቡ ወኪል የሆኑ ከመንግስት ሰራተኛው ከአመራሩ በጋራ በተቀናጀ ኮሚቴ በማቋቋም እነዚህን ያልኳቸውን ባለሀብቶች በማስተባበር አራት ነጥብ ስምንት ሚሊየን ብር ሊፈጅ የነበረውን መናኸሪያ ግንባታ በአንድ ነጥብ አምስት ሚሊየን ብር በጠቅላላ ወጪ እንዲፈጸም ተደርጎ ሶስት ነጥብ ሶስት ሚሊየን ብር የመንግስትን ወጪ ማዳን የተቻለበትና ይሄ በጀት አመት

ባለሀብቱ ከየትኛውም ዘመን ከየትኛውም አመት በተለየ ሁኔታ ባለቤት ሆኖ የሰራበት ህዝቡ ተሳትፎ ስምንት ነጥብ አምስት ሚሊየን ብር በበጀት አመቱ የህብረተሰብ ተሳትፎ ያስመዘገብንበት በጀት አመት እንደነበር መግለጽ እፈልጋለሁ። አዲሱ መናኸሪያ ከመገንባቱ በፊት ደጀን ላይ አንድ ነባር አነስተኛ መናኸሪያ በተለይም ዋናው ኢንተርናሽናል መንገድ አጠገብ ያለች መናኸሪያ በመሆኗና

ከጊዜ ወደ ጊዜ እየጨመረ ያለው የትራንስፖርት ፍሰትና የመኪና ብዛት እጅግ እየተቸገርን ስለነበረ ከተማ አስተዳደሩ ይህንን በ7500 ካሬ ላይ ያረፈ አዲስ መናኸሪያ መገንባት እንዳለብን በማመን ይህን ግንባታ ያከናወንበት ሁኔታ አለ። እንግዲህ በተለይ ይዛኛው መናኸሪያ ላይ ያለ የነበረው አገልግሎት እጅግ አስቸጋሪና

በጠባብ መናኸሪያ ላይ ግማሹ መኪና ውስጥ የሚያድርበት ከሞላ በኋላ ደግሞ ቀሪው መኪና አስፓልት ላይ ቆሞ የሚያድርበትና ለተለያየ ስርቆት መኪኖችም እየተዳረጉ የነበረበት ሁኔታ ስላለ ይህን ታሳቢ አድርገን የዚህ መናኸሪያ ፋይዳ ትልቅ መሆኑን በማመን የከተማ አስተዳደሩ አመራር ይህንን መናኸሪያ ወደፊት ለሌሎችም አካባቢዎች ተሞክሮ የሚሆን መናኸሪያ፣ ቅድም እንደተናገርኩት ይሄ መናኸሪያ የተሰራው በከተማ አስተዳደሩ በጀት ብቻ ሳይሆን ከፍተኛው

ድርሻና ባለቤት የነበረው የደጀን ከተማ ህዝብና ባለ ሀብት እንደሆነ እንዲያዝ እና ፋይዳውም ትልቅ መሆኑን ለማስገንዘብ እወዳለሁ። እንግዲህ በ2012 በጀት አመት የሰራናቸው ፕሮጀክቶች እጅግ በተሳካ ሁኔታ እንደተፈጸሙ ቅድም እንደገለጽኩት። ነገር ግን በ2013 ደግሞ ከዚህ የበለጠ መስራት አለብን ብለን አመራሩ እምነት በመያዙ ሁለገብ ህንፃ የቢሮ አገልግሎት የሚሰጥ

የአዳራሽ አገልግሎት የሚሰጥ እና ሌሎቹንም የካፌና ና የመሳሰሉትን ሁለገብ ህንጻ መገንባት አለብን ብለን ለ2013 በጀት አመት በክልል እንግዶችና ሌሎች የክብር እንግዶች በተገኙበት የመሰረት ድንጋይ የጣልንበት ሁኔታ አለ። በአጠቃላይ 2013 በጀት አመት ከ2012 በበለጠ የተሳካና መልካም የስራ ዘመን ይሆናል የሚል እምነት ነው ያለኝ። የማስተላለፈው መልእክት ምንድነው? ዓለምን ብሎም ሀገራችንን እያስጨነቀ የሚገኘው ኮቪድ-19 ወይም ኮሮና ቫይረስ

አሁን ባለው ሁኔታ ኢኮኖሚያችንን እና ማህበራዊ ሁኔታችንን እጅግ እየጎዳው በመሆኑ ማህበረሰቡ ከሌለ ልማት አይኖርም፣ ሌሎችም አይኖሩም። ስለዚህ ማህበረሰቡ ከዚህ አስከፊ በሽታ ራሱ እንዲጠብቅ መልእክት ማስተላለፍ እፈልጋለሁ። በመጨረሻም በ2012 በጀት አመት ህዝባችን ያሳየውን መነሳሳት አብሮ የመስራትና የመተባበር ሁኔታ በ2013ም እንዲቀጥል

ለደጀን ከተማ አስተዳደር ህዝብ መልእክት ማስተላለፍ